አሰላሙ ዓለይኩም ወረህመቱላሂ ወበረካትሁ ውድና የተከበሯችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከነገ አልሐምዱሊላሂ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ዛሬ እንግዲህ የመድያም ቅመሞች ዬ ምናልባት ዩቱብ መስራት ፍላጎት ኑሯችሁ ሰነፍ የሆናችሁ ሴቶች የመድያም ቅመሞች ዛሬ እንግዲህ አብዛኛው ዩቱበር ስለዩቱብ ገቢያቸው አይነግሩም። እኔ ከመዲያምጎች ናሁኘ የተከፈለኝን የዩቱብ ዶላር ዛሬ ላሳያችሁ ነው። ለሶስተኛ ጊዜ ዩቱብ ስለከፈለኝ አሳያችኋለሁ ማለት ነው። ስለዚህ ላይክ፣ ሰብስክራይብ እያደረጋችሁ ዩቱብ ደግሞ መስራት ከፈለጋችሁ መስራት ትችላላችሁ። ራሳችሁን፣ ክብራችሁን ጠብቃችሁ ከዛ ደግሞ የኮሜንታተሮችን ስድብ፣ የቤተሰብን ወቀሳ ስድብ፣ የሁሉንም ነገር ጫና ችላችሁ መስራት ከፈለጋችሁ ያው መስራት ትችላላችሁ ማለት ነው። ቢሰድባችሁ ምንም መልስ ላለመስጠት ላለመበሳጨት፣ ይህንን ይህንን መወሰን አለባቸው። ግን በመጀመሪያ ዩቱብ ስትከፍተው ማለት ነው። ምክንያቱም ስንት ስንት ምላሳቸው መርዝ የሆኑ ሰዎች ስላሉ እና ዛሬ እንግዲህ እንደምታዩት ያው ዩቱብ ከከፈትኩ ረጅም ዓመት ሆኖኛል። ግን ያው ብዙ ጊዜ አልሰራበትም። ጀመር ለቀቅ ነው የማደርገው። የተወሰነ ጊዜ እሰራበታለሁ፣ የተወሰነ ጊዜ አልሰራበትም። ሲቀጥል ያው መዲያም ቤት ስለሆነ ያለሁት አይዲያ አይኖርም። ያው እዛው ሁልጊዜ አንድ እንደ አይነት ስራ ስለሆነ አይዲያ ያላችሁ ምቹ ቦታ ያላችሁ ከቤተሰብ ከሰው ጋር ስትሰሩ ደግሞ በጣም ቪው ይኖራችኋል፣ በጣም እይታ ይኖራችኋል። ግን እኔ ብቻ የኔን ከመዲያም ጎሽና ጋር ነው ማወራው ምንም ምንም ሁልጊዜ ይሄም ሆኖ ግን ለሶስተኛ ጊዜ የመጀመሪያ የመጀመሪያ ክፍያዬ፣ እንደምታወት ነው ቁጭ አድርገላችኋለሁ፣ እዚህን ያልደብቃችሁም፣ ሁለት ሺ ሀያ አምስት ጁን ላይ ሰማንያ አንድ ዶላር ከአስራ ዘጠኝ ሳንቲም የከፈለኝ። ለሁለተኛ ዙር ደግሞ አሁን የከፈለኝ አሁን ማለት ነው ኦክቶበር ሁለት ሺ ሀያ አምስት ኦክቶበር ሰባ ሰባ ብር ከዘጠና ሁለት ዶላር ነው። ዶላር አስባችሁታል። ይሄ ሲመነዘር እንግዲህ ሰባ ምናምን ብር ከአስር ሺ ብር በላይ ነው። በአሁኑ ምንዛሬ ገብቷችኋል። ለሶስተኛ ጊዜ ደግሞ አሁን መንገድ ላይ ያለ ክፍያዬ እንደምታወት ያበዴ መቶ ስምንት ዶላር መቶ ስምንት ዶላር እንግዲህ ሲመነዘር በኢትዮጵያ አስቡት እና ቤተሰብ ዩቱብ ስሩ። የምሬ ነው ምክንያቱም ቤተሰብም ቢሰድባችሁ ምንም ቢላችሁ፣ አሁን እኔ ይቺን ዩቲዩብ እንደምታውኝ ተገላልጬ አልወጣም። ራሴን ክብሬን ጠብቄ ነው የምሰራው ዩቲዩብ ቪዲዮ የምለቀው። ግን ወላሂ ላዝም ያልተሰደኩት ስድብ የለም፣ በቤተሰብ ደረጃ በቤተሰብ ደረጃ ልብን አይደለም አጥንትን የሚሰብር ስድብ ያልተባልኩት ስድብ የለም። ወላሂ የዩቱብ ድምጽ ስለተሰማ ብቻ ያልተሰደኩት ስድብ የለም። አንቺ ባልጌ ተብያለሁ። አንቺ ሸርሙጣ የአረቤ ስርትሽ ያላለፈልሽ በሸርሙጥና ያልፍልሽ ነው ወይ ተብያለሁ። ዩቱብ ቪዲዮ ስለሰራሁ ድምጽ ስለተሰማ በዩቱብ ማለት ነው እንግዲህ። ተገላልጬ አልወጣም ኮሜንታተሮች ደግሞ አንቻሮ ተብዬ ያለው ስለማታምሬ ነው፣ ተገልጠሽ የማትመጪው ያለው ብቻ እያተባልኩት ስድብ የለም። ግን የነሱ ስድብ ይሄው ዶላር ሆኖኛል ለማለት ያክል ነው። የነሱ ስድብ ዶላር። ተሳድበው ነው የሚከፍሉን፣ ነው ወገን፣ እየሰደው እየከፈሉን ነው። የሚሰድቡን ነው ለማለት ነው። እየከፈሉን ነው የሚሰድቡን። ተሳዲያ ቢዎቹን የነገራችሁ ነገራችሁ፣ በመጀመሪያ ከተናገራችሁ መልካም ነገር ተናገሩ። ሃላስ አላህ ሀይር ስራ ይመዘግብላችኋል ካልሆነ ግን እናንተ የኛን ቪዲዮ እያያችሁ ስትሰድቡ ውላችሁ የሚከፍለውን ብር ህወት የእናንተ ስድብ በዶላር እየተቀየረልን ስለሆነ ያው መሳደብ ትችላላችሁ ብዬ ነው ከቤተሰብ ጀምሮ ከተመልካች ጀምሮ በየትኛውም ቦታ ጥፋት ካያችሁ ሰውን መምከር መስከር ትችላላችሁ ስድብ ግን ያው እራሳችሁ ጋር ነው የሚቀረው ዶላር ነው የምትወረውሩልን ስድብ ሳይሆን ይህንን ማወቅ አለባችሁ ሌላው ነገር ደግሞ እኔ አሁን የሆነ ቪዲዮ ስለወሰድ ርዕሱን አይተው ነው ወይንም ምኑን አይተው ሄደው ለቤተሰብ የሚናገሩ ሰዎች ከአሁን በኋላ ለራሳችሁ ክብራችሁን ጠብቆ የምሬ ነው የምላችሁ ርዕሱን ብቻ አይተው እኔን እኮ ለምን እንደዚህ አሰራሽ ለምን እንደዚህ አወራሽ አይሉም እኔን እኮ አይሉኝም ላ የት ነው የሚሄዱት ሄዶ ቤተሰብ ጋር ማቀራቀር ምድረ አዋሻቂ አቀራቃሪ ሁላ ብታቀራቅሩ ማፊ ሙሽክላ። ምክንያቱም እናንተ የማትሰጡኝን ገንዘብ እናንተ የማትሰጡኝን ዶላር እናንተ የማትሰጡኝን ብር ስለሚሰጠኝ ዩቱብ፣ እንደፈለጋችሁ መሆን ትችላላችሁ። እንዴ ፈለጋችሁ ማውራት ትችላላችሁ። ይሄ ዶን ኬር አይመለከተኝም። ብትሳደቡም ምላስ ብትቀራቅሩም ወሬ ወሬ ወሬ ብታረጉም ግን ለእናንተ ይጠቅማችሁ ጥሩ ነገር እንዳልሆነ ማወቅ አለባችሁ። አንድ ሰው ስህተት ስታዩ ያ ሰው ጥፋት ሲያጠፋ ቤተሰብ ነን ዘመርነን ካላችሁ አይ ነገር ጥሩ አይደለም ናችሁ ማይጠቅምሽም ብላችሁ መጀመሪያ እኔ ከመጣችሁ እኔ መክራችሁ አይ አሻፈረኝ ከለኩኝ ችግር የለውም ለቤተሰብ ብትናገሩ ላይክ እንኳን እኮ ያደርጉም ላይክ ያደርጉ ኮሜንትም ያደርጉ ቪዲዮውን እንኳን አያውትም በሰነ ወይም ወይንም አይተው ወይንም ትንሽ ነገር አይተው ቪዲዮ መናገር ድምፅሽ ተሰማ እጅሽ ታየ ምንሽ ታየ ይፈጣሪ ያለ አያችሁ እና ይሄን ይሄን ሁሉ ነገር ተቋቁሚ አልহামዱሊላ ዩቲዩብ ዶላል ከፈረኝ ቢቸግረኝ እናቴ ለናቴ ቡን መጠጫ ለልጅ ብስኩት መቅሻ ላስ የዩቲዩብ አካውንቴ በራስ በእናቴ አካውንት ስላደረኩ ሲሄድ በቃ ለእናቴ የለልጅ ከላስ። ምክንያቱም እናቴ ቢቸግራት እኔ ቢቸግረኝ እናንተ ሽራፊ ሳንቲም አምስት ሳንቲም በራሱ አታቀምሱኝም፣ አታቀምሷትም። ምድረፍ ወከታም ሁላ ካሁን በኋላ የሁላችሁ ዩቲዩብ ቤተሰብ ማለት ነው። ዩቲዩብ አቁሜ፣ አትስሬ፣ አትለፍልፊ፣ አትቀባጥሪ የምትሉ ካላችሁ በእናታችሁ ተከርበቱ፣ ክርብት ትበሉ፣ እርም ይልካችሁና አይመለከተኝ። ምክንያቱም ዶላር እየተከፈለኝ ስለሆነ እናንተ ቢቸግረኝ አምስት ሳንቲም በራሱ እንዲመጣጥም ሲል ስለማቅ ቢቸግረኝ ግን፣ ይህንን ዩቱብ ከሰራሁበት ቪዲዮ ከጫንኩበት ቪው ካለኝ ቀኑን ጠብቆ ይኸው ይመጣልኛል። ከመዲያም ኮሽና ከመዲያም ደመወዝ ጎን ለጎን ሌላ ክፍያ ማለት ነው። አስባችሁታል። ዩቱብ መስራት የፈለጋችሁ ራሳችሁን እና ክብራችሁን ጠብቃችሁ ያው ስሩ ለማለት ነው። ምክንያቱም ያው የመዲያም ኩሻኒ ምርር ብሎኛል። ስራ አይዲያ ካላችሁ አይዲያችሁን ትሰሩበታላችሁ። አገራችሁ ገብታችሁ ንግድ ብትጀምሩ ንግዲያችሁን ታስተዋውቁበታላችሁ። ስራችሁን ስታስተዋውቁ ሰው አይግዛችሁ አይበላችሁ፣ ያንን ቪዲዮ ከታየ ይቆጠራል። በሳዑዲ አረቢያ፣ በዱባይ፣ በኳተር፣ በአሜሪካን ሀገር በአረብ ሀገራት ሁሉ ሁነው የሚያውላችሁ ሰዎች ብር ዶላር ነው የሚቆጥሩ። ኢትዮጵያ ግን አይቆጥርም። ኢትዮጵያ ሰው መቶ ሺህ ቢያላችሁ አምስት ሳንቲም አይቆጥራላችሁ። ምክንያቱም ዲህ ሀገር ስለሆነ እና ይኸው መድያም ቤት እንግዲህ ይሄን ኬክ ከሰራው ስድስት ቀን ነው። በነገራችሁ ላይ ሮብለት ሮብለታ ነው የሰራው ሮብለታ ምሳ ሰራው ቤቴና ጻድ እና ስራ ጨርሼ ቁጭ አልኩኝ። አረቢ ዛሬ እንግዲህ ለአረፍ ነው። ሁልጊዜ እኔ ነው ስራ ይበዛብኛል። ምክንያቱም ቤት ውስጥ ጣፋጭ እየሰራን ስለምንሸጥ ጥርፈት የለኝም። ከጧት እስከ ማታ ግን ሴትዬ ኩሽ ነው ጽድት ትርጥብፏ ሲል አትወድኝ ግርብልብድ ግልብት በጦም ማውጣት አለበት እና ይህንን ኬክ ስሪ አለችኝ፣ ና ቪዲዮ ላከችኝ። ሰውዬው የላከው የሚሰራውን እንግዲህ እንደምታወት ነው። እኔም ተነሳሁኝና መቸሚያዊ ሰው ቤት ሰራተኛ አይደለንም ሰውየው በሚሰራው መሰረት ይሄንን ኬክ ሰራሁኝ። ዛሬ ስድስተኛ ቀኑ ነው። እንደምታዩት እንዳለ በቃ ደረቅ ድርቅ ድንጋይ ነው የሆነው። ለምን ዝም ብዬ ፍሪጅ ያስቀመጥኩት ያው ስድስት ቀኑ ነው። እሷም ዞር አላየችው፣ እኛም አልነካ ነው። የሰራተኛ ጉልበት ለመበዝበዝ ነበር ያውቸውም ተሰራ። በስተመጨረሻም በስድስተኛ ቀኑ ብዙ ባላ ለጥለው ነው። በጣም ደርቋል። ምክንያቱም የተላጇ ነፋስ ሲያጮረው ስድስት ቀን ሙሉ አስቡት እና እና እኔ አሁን ከዚህ ስራ ከዚህ ከአረብ አገር መውጣት እፈልጋለሁ። ስለዚህ እናንተ ደግሞ በቅንነት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ እንላችኋለሁ ቤተሰብ። ምቀኛ አትሆኑ፣ ተንኮለኛ አትሆኑ፣ ተንከሴ ሳትሆኑ ለሰው ልጅ ቅን አስቡ፣ ቅን ሆኑ። ምናልባትም አልባትም አላህ ለእናንተ ደግሞ ቅን የሆነ ነገር ይሰጣችኋል። ስለዚህ ሁልጊዜ ተንኮል፣ ተንኮል፣ ተንኮል አይጠቅማችሁም እላችኋለሁ።